ሰላም ጤና ይስጥልኝ። እንደምናላችሁ ውድ የቅኒ ሚዲያ ተከታታዮች እግዚአብሔር ይመስገን፣ እኔ ሰላም ነኝ። ዛሬ ደግሞ እርጎን በቀላሉ እንዴት እንደምንሰራ አሳያችኋለሁ። እስከ መጨረሻው ከኔ ጋር ሆኑ። ከዛ በፊት ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክና ሼር እያደረጋችሁ ቪዲዮ ለሌሎች እንዲደርስ በማድረግ አብራችሁኝ ሆኑ። ወደ አሰራሩ እንሄዳለን። በዋነኝነት የምጠቀመው ወተት ነው። አንድ ሊትር ወተት ተጠቅሜ ነው ዛሬ እርጎን እየሰራሁ ማሳያችሁ። ወተቱ ግን ትኩስ ዛሬ እየታለበ ትኩስ ወተት የላም ወተት መሆን አለበት። ታሽጉ በሚሸጠው ሞክሬው እንደምፈልገው ስላልሆነልኝ እንደዚህ ትኩስ ወተት ዛሬ የታለበ ወተት አዘጋጅቼ እጥደዋለሁ። የምትፈልጉትን ያህል መጠቀም ትችላላችሁ። እኔ ዛሬ አንድ ሊትር ወተት ተጠቅሜ ነው እየሰራው ማሳያችሁ። ከዛ ከፍ ያለ ሎሚ አንድ ሎሚ እጠቀማለሁ። ያው ሎሚው እንደ ጁሱ ይወሰናል። አንዳንዱ ብዛት ይወጣዋል ስትጨምቁት ብዙ ጁስ ስለሚወጣው፣ ትንሽ ከሆነባችሁ መጨመር ነው። ሎሚውን እንደዚህ ጨምቀዋለሁ። ሎሚ የማታገኙ ከሆነ በኮምጣጤ ያችቶ መስራት ይቻላል። ሎሚውን እንደዚህ ጨምቄ አዘጋጃለሁ። ወተቱን ጥጀዋለሁ እንዲፈላ። ይኸው የሎሚውን ጁስ እንደዚህ ካዘጋጀው በኋላ ወተቱን ደግሞ ላሳያችሁ፣ ያው እዚህ ጋር እየፈላ ነው። በደንብ መፍላት አለበት፣ ከስር እንዳይዝብን። አንዳንድ ወተት ስታፈሉት ከስር ይዛል። አልፎ አልፎ ማሰል ማድረግ ትችላላችሁ። ወተቱን በደንብ አድርገን እናፈላዋለን። እንዳልኳችሁ ወተቱ ዛሬ የታለበ ትኩስ የላም ወተት ቢሆን እንደምትፈልጉት ቺዝም ቢሆን ቺዝ ለመስራትም ቢሆን አይብም ለመስራት ቢሆን የበለጠ ውጤታማ የሚሆነው ትኩስ ወተት ስታገኙ ነው። ታሽጎ በሚሸጠው እንደምፈልገውን ያልሆነልኝም። ከዛ በደንብ አድርጌ ወተቱ እንደዚህ አፈላሁት። ይኸው እንደምትመለከቱት ማለት ነው። እንደዚህ በደንብ ወተቱን ካፈላ ነው በኋላ ነው አቀዝቅዘን ሎሚውን ምንጨምረው አያችሁት እንደዚህ ፈልቷል። ከዚህ በኋላ ከእሳት ላይ እናወርደውና በደንብ እስከሚቀዘቅስ ማለት ለብ እስከሚል ድረስ ቅዝቅዝ ሳይሆን ለብ አለ አይደለም። እንደዚያ ሲሆን ሎሚውን እንጨምራለን። የሎሚውን ጭማቂ እንደዚህ። የሎሚውን ጭማቂ ጨምሬ ምንም ሳላንቀሳቀስ ለሁለት ሰዓት የሚሆን አቆየዋለሁ። መጀመሪያ ወተቱ መቀዝቀዝ አለበት። ከዚያ ሎሚውን ጨምረን ሁለት ሰዓት የሚሆን እናቆየዋለን። ተመልከቱ፣ እንደዚህ ቆንጆ እርጎ መስራት ትችላላችሁ። ላይክ አድርጉ። ቪዲዮን ላይክ ስታደርጉ ለሌሎች እንዲደርስ ያግዘኛል። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እርጎን በቀላሉ በቤታችሁ እንግዲህ እንደዚህ ቆንጆ አድርጋችሁ በጣም ነው የሚጣፍጠው፣ እውነት ለመናገር ሞክሩት። እንደዚህ እንግዲህ ትንሽ በቃ ከምትገዙት እርጎ ለየት የሚለው ትንሽ ቀጠን ይላል፣ ግን በጣም ነው የሚጣፍጠው። ተመልከቱት። በጣም በአጭር ጊዜ እንደዚህ ቆንጆ እርጎ ሰርታችሁ መመገብ ትችላላችሁ። እዚህ ላይ ከፈለጋችሁ ሚጥሚጣ ብን ተደርጎ ይጠጣል። እዩት። በጣም ነው የሚያምረው። ለዛሬ ይዤላችሁ የቀረሁት ቪዲዮ ይህንን የመሰለ የእርጐ አሰራር ነበር። ስለተከታተላችሁኝ ስለምሰጡኝ ሀሳብ፣ አስተያየት ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተመኘሁ።